ድንግል ማርያም ከቤታቸው የሌላቸው ሰዎች ድርቅ የመታቸው ሰዎች ናቸው ምክንያቱም ዝናቡ ያለህ እሷ ላይ ነዋ በእሷ ጀልባ ታዝሎ ነዋ ወደ ግብፅ የወረደው ቤተልሔም ብትሄድ ታቅፈው ታገኘዋለህ ግብፅ ብትወርድ አዝላው ታገኘዋለህ ወደ ያሪቆ ብትሄድ አብራው በስብከት ስትመላለስ ታገኛታለህ ሰርግ ቢጠራ ምረት ስትለምነው ታገኛታለህ ከመስቀሉ ስር ብትሄድ ከእግሩ ስር ታገኘዋለህ እመቤታችን የሌለችበት ቦታ የለም ድንግል ማርያም ከእግዚአብሔር ለይቶ አይታይም ስለዚህ ዓለም ድንግል ማርያምን ዓለም እግዚአብሔርን ያገኘው ከድንግል ማርያም እቅፍ ነው። በሉላችሁም ዓለም በሉ እግዚአብሔርን ያገኘው ከማን እቅፍ ነው? ስለዚህ ቅዱስ ዳዊት እንዲህ ይላቸዋል፣ እኒ ሞኞች፣ እኔ እግዚአብሔርን ከድንግል ማርያም አገኘሁት ብላቸው ይህን ትተው አውደ ያውሩ ረሲያል። እነዚህ ዝንጎች ወዲያ ወዲያ ይሮጣሉ። ዙሪያው ዙሪያውን አለ እኔ እግዚአብሔር እዚህ ነው እያልኳቸው አውደ ያውሩ ረሲያን፣ ዝንጎች፣ ሰነፎች ልብ የለሽ ወ ወዛልወ ልብ እይልብ ሆነ ዝንቱ አይምሮ የሌለው ይሄ ልብ የለሽ መናፍቅ ክርስቶስ ከድንግል ማርያም እቅፍ ላይ እንዳለ አያውቀው፣ አያስተውለው። ሰብአ ሰገል እኮ አንተ ሁለት ዓመት ደክሞ መጥተው እኮ ያገኙት ከድንግል ማርያም ነው አይደል? ይህ ድንግል ማርያም ክርስቶስን ትጋርዳለች ይላል። ትገልጣለች እንጂ እንዴት ነው የምትጋርደው? አቅፋ እያሳየቻቸው አይደለም እንዴ? ገቡ እኮ ገብተው ሲገቡ እኮ አገኙት ማለት ነው። ከእናቱ ውስጥ በእናቱ ስግደት አቀረቡለት። እናቱ እንደታቀፈች ነው ስግደት ያቀረቡ። ያን ጊዜ የቅዱስ ዳዊት ትንቢት ተፈጸመ። ለከይደሉ ስባት በጽዮን ወለ ከይትፌድኖ ጸሎት በኢየሩሳሌም ስማ ጊዜ ጸሎተ ሁሉ ዘስጋ ዘመጽሐፍ የከ ዋጢያ ተነሳ አንተ ተሰር ይለበ ስለዚህ የዛ ጊዜ ስለዚህ ምንላት አለ ማርያም ማለት ምሳሎ ምስጋድ ወምስትስራ ያጢያት ማርያምም ማለት ስሬት የሚገኝባት የታቦቱ የስሬት መክደኛ አካላዊ ቃል በልቡናዋ የተጻፈባት እግዚአብሔር የተገኘባት ሰላምን ያወረደች እግዚአብሔርና ፍጥረት የተገናኙባት እመቤታችን ናትና፣ የጠፋው ሰው፣ እግዚአብሔርን ማግኘት የሚፈልሰው ሰው ወደ ድንግል ማርያም ይምጣ። እግዚአብሔርን ያገኘንባት እውነተኛይቱ መቅደስ ለድንግል ማርያም ክብር ምስጋና ይገባል።